መልእክተኛውን ለማታውቁት መልእክተኛው የሀገሬ ልጅ። መልእክተኛውን ለማታውቁት መልእክተኛው የሀገሬ ልጅ። አንተ ቃጨለና አንደብት ነው። መልእክተኛው ለማታውቁት፣ እንግዲህ ተና ይናደድብኛል ብቻ ነው። ምን ተሰማ ፊትን በግልጽ በማሳየት እንደተሰማ በነፃ ሚሊዮን ፊት ተገረፈ ማለት ነው። እንወዳለን፣ መልክተኛው ግን የምታደርገው ነገር መልካም ነገር ነው። በባል አደራው ሁለት መቶ ስድስት ሺህ ተጭበረበርኩ ያሉት አቶ ታምሩ ታወራለህ፣ ደላላ ነህ አንተ፣ ታወራለህ ጊዜና ቦታ ብታገኝ። እንሁል የሸገር ገባ ብሎ ስፖርት ሰርቶ ሲወጣ አገኘ። መኪና ውስጥ ሆኖ ጠራኝ፣ ከኋላ ገብቼ ቆጫሉ አወራይ ሁሌ ያዩታል። በሽተኛ እንደሆኑ ያስታውቃሉ። ከ1972 ጀምሮ ታሪኬን ሳጫወተው ከኔ ጋር ለቀሰ ሱ ልያዘንግ ምንድን ደስ የደስታ አንባ ነው። በጣም ደስ ባለ አንድ መቶ አስር ሺ ብር ባለ ሁለት መቶ የታሰረ ሁለት ሰጠኝ። አስራ ሶስት ሺ ባንክ አስገባውና የቀረውን ይዤ አስራ ሰባት ቀበሌ ሄጄ ምሳይን በልቼ ቀጥታ ስቲፋኖስ ሄጄ አስራቴን ከፍዬ አለቀስኩ። ዛሬ አራት ወር መልኩ ጠይም ረዥም ነው። በነጋታው ከአሜሪካ ተደወለልኝ አይዞት ተባልኩ። አካውንቴ እኔ መሆኑን ጠየቀኝ አረጋገጥኩለት። ድሮ አብሮኝ የተማረው አትጨነቅ አለኝ። ጅጅጋ የሚያውቁኝ ረዱ። ከሁሉ የተቸገርኩት የቤት ኪራይ ነው። ባለ አደራ የተባለው ባጃጅ እንገዛልሃለን፣ ሰማንያ ሺህ አሁኑን ውላቅ ብሎ ዮሐንስ ነብሮ ለገሰ በተባለ ሰው አስገባው ሳ መቆለጥ ያለበት ታዲያ መሆን የለበትም ሁሉንም ብር በዮሐንስ ነው የምለቀው። እኛ ጋር ከ350 እስከ 400 ሺህ አለ አለኝ። ለዱራን ምንዛሌ ብሎ 17 ሺህ ሰጠሁት። እንደገና 1 10187020 ደብረ ሊባኖስ ሆኖም መኪና የተበላሽቶ ለማስጫን 20 ሺ ላክልኝ ብሎ ላኩለት። ከሰባካችሁ ዝም አትበሉ ዝም አትበሉ እንጂ ተንቀሳቀሱ። የእኔ ትልቅ ሰው የእኔ ትልቅ ሰው ሰዓት 10 ላኩለት። ለነዳጅ ብሎ 30 እና 4 ላኩለት። ባለውለታችን ነህ ይለኛል። በእኔ አካውንት ወደ ሁለት መቶ ስልሳ ብር ገባ ከዚያ ውስጥ ሁለት መቶ ስድስት ሺህ ብር በተለያየ ጊዜ አታሎ ወሰደብኝ በመጨረሻም አስራ አንድ ሺህ ትከፍላለ ሲለኝ ተናድጄ አልከፍልም አልኩት እና በመጨረሻ ስድስት ሺ ላኩለት በመጨረሻም በብዙ መከራ ለባላደራው ተደውሎ እኔ አይደለውም ብሏል